አደይ ድራማ ክፍል 49 በባለፈው ክፍል እንግዲህ ከፖሊስ ጣቢያ ተደውሎ ለኤላ ሊዲያ እንደሞተች ተነግሮት ነበር። ነገር ግን ሆስፒታል እና ፖሊስ ጣቢያ ሄደው ሲያረጋግጡ የሞተችው ሴት ጫካ ውስጥ ተጥላ የተገኘች ሴት ሊዲያ እንዳልሆነች እና ሌላ ሴት እንደሆነች ተነግሯቸዋል ማለት ነው። ይሄን የሰሙት እነ አደይም ሆነ በተለይ ዲ በደስታ ፍንጥዝ ነው ያለው የት እንዳለች ባያቁም ነገር ግን እንዳልሞተች፣ የሞተችው ሴትም እሷ እንዳልሆነች እንግዲህ በትንሹም ቢሆን ተረድተዋል። ነገር ግን ሊዲያ አሁንም የት እንዳለች እነዴ መሆኑ ነባርኮት አያቁም። ከፍቅር ውጭ ፍቅር ደግሞ ያው ሊዲያ ባለመሞቷ ደስ ብሊያትም፣ ነገር ግን የት እንዳለችና ምን ሊያሰራት እንደፈለገ ነግሯታል ማለት ነው። ናኦል እንግዲህ ናኦል ጋናት ያለችው ሊዲያ እንዲለቃትና ወደ ቤት እንድትሄድ ከዚህ በኋላ ስለሱ ምንም ነገር እንደማታወራ እንዲለቃት ብትለምነውም፣ እሱ ግን ሊለቃት አልፈለግም። ያው በህይወት ኖራ፣ ነገር ግን ሴተኛ አዳሪ ሊያደርጋት ነው። ለሌላ ወንድ ሊሸጣት ነው ማለት ነው። ከዛ በኋላ እንግዲህ መልሶ ወደ ቤተሰቦቿ ጋር ሊመልሳት ነው። ነገር ግን ሊዲያ እንዴት ልታመልጥ ትችላለች? ምንም ማድረግ ስላልቻለች እሺ ማለትን መርጣለች ማለት ነው። ነገር ግን ሊዲያ ከዛ ቤት ከወጣች በኋላ እንዴት ልታመልጥ ትችላለች? ከናኦል ከናኦል ካመለጠች በኋላ ናኦል ምን ሊያደርሱበት ይችላሉ እነ ዴቭ? ነገር ግን አሁን ላይ ናኦልን ትልቅ የእንቅፋት የሆነበት እና ሊዲያን በትንሹም ቢሆን ተስፋ የሚያሰጣት ነገር ቢኖር እነ ደመቀ እንግዲህ እየተከተሉት ነበር። የት እንደሄደ የት ሊገባ እንደሆነ የሚሄድበትን ቦታ ከኋላ ከኋላ እየተከተሉት ነበረ። መጀመሪያ ባርኮት እንግዲህ ከስራ ተመልሶ መጥቷል። ምክንያቱም ሊዲያ እንደጠፋችና እንደሞተች ሲነገረው በድንጋጤ እየተንቀጠቀጠ ነበረ ወደ ፖሊስ ጣቢያ የሄደው አሁን አሁን ላይ መጥቷል ማለት ነው። መጀመሪያ ላይ እንደውም እነ ደመቀ መስለውት እንግዲህ አንገታቸውን አንቆ ሲጥ ሊያደርጋቸው ነበር። ነገር ግን እሱ እንዳልሆነና የአገቷትና የወሰዷት ሰዎች ሌላ እንደሆኑ እንግዲህ ነግሮታል ማለት ነው። ቢሆንም ግን አሁን ላይ ዴብም ሁሉም እየጠረጠሩ ነው። ለምለምም እየጠረጠረች ትገኛለች። ምክንያቱም ከዛ በፊት ከኔ ጋር ስራ ስሩ በአጭር ጊዜ ትቀየራላችሁ እያለ ለምለምንም አደይንም ብሏቸው ስለነበረ አሁን ላይ ሁሉም እየጠረጠሩ ይገኛሉ። በሌላ በኩል ቤዛ አሁንም እያስመሰለች ነው። ቤዛን ባርኮትን እንደምትወደውና እንደምታፈቅረው ከዚህ በኋላ እስከ መጨረሻው አብረው ልትኖር እንደምትፈልግ እየነገረችው ነበር። ባርኮት ግን ውስጡ ላይ የጫረበት ጥያቄ ስለነበረ ኢላ ጋር አድረሻል የተባለው በመጠጥ አስክራሽ ሌላ ነገር ልታደርጉ ነው የተባለው ነገር እውነት ነው ወይ ለምለምናት፣ ወይስ አንቺ ነሽ ትክክል፣ ይህን ነገር አድርገሽዋል ወይ ብሎ ጥያቄ ጠይቋት ነበር። ነገር ግን እሷ ምንም እንዳላደረገች ከሱ ውጭ ሌላ ሰው እንደማትወድ እየነገረችው ነበረ። ነገር ግን የቤዛ ዋናው ቅዷና ፕላኗ ኤላን አስመጣ በፍቅርም ሆነ በመጠጥ አዘናግታ እንግዲህ የእነሱን ቤት መውረስና የእነሱን ቤት ከወሰደች በኋላ ወደ መጣችበት ቦታ መመለስ ነበር እቅዷ። ነገር ግን አሁን ላይ ናኦል የሚያደርገው ነገር በጣም እያስፈራት ነው። ሊዲያ እንደሞተች ስለሆነ የምታቀው ሊዲያን ከገደላት ቀጣይ ፍቅርን፣ ከዛ በኋላ ደግሞ የሚሆነው የኔ ተራ ነው እያለች አሁን ላይ በፍራት እየራደች ነው። እንግዲህ ወደ መጣችበት ለመመለስ እያሰበች ነው። ነገር ግን ከዛ በፊት ናኦል አስጠንቅቋት ስለነበረ ከዚህ ቤት ካወጣች ግን ውርድ ካረሴ የማደርገውን እኔ አቃለው እያላት ነበረ። ቤዛ አሁን ላይ እየወላወለች ነው። አንደኛ ስለፈራችና ስለሰጋች የሊዲያ ፈንታ እንዳይደርስባት መጥፋትን ከዛ ቤት መውጣትን መርጣለች። ሁለተኛው ነገር ግን የመጣችበት ዋናው ነገር ባርኮትን ያፈቀረች መስላ የኤላን የሆነ ነገር መውሰድ መረጃ ወስዳ ከዛ በኋላ በዛ መረጃ አፈራርታ የኤላን ሀብት ንብረቱንና የቤተሰቦቹን ቤት መውረስ ነው ዋናው እቅዷ። ስለዚህ አሁን ላይ ቤዛ መሄድም አለመሄድም እየፈለገች ትገኛለች። እንግዲህ ቤዛ ከዚህ በኋላ እዚህ ቤት ትቀጥላለች ወይስ አትቀጥልም? በተለይ ናኦል እንደዚህ እያስፈራራት፣ ይህን ስራ እንድሰራም እያስገደዳት ነው በአንድ ነገር ቢስማሙም። ነገር ግን አሁን ላይ ናኦል ከፍቅር ጋር ለመስራት ተዘጋጅቷል ይመስለኛል። ምክንያቱም ሁሉንም ጠራርገ ውሰድልኝ፣ አደይንም፣ ለምለምንም፣ እንዲሁም ቤዛንም ውሰድልኝ እያለችው ትገኛለች ማለት ነው እሱ አሁን ቀስ በቀስ እንደሚወስዳቸውና መጀመሪያ ግን የሊዲያን ጨረስ፣ ከዛ በኋላ ግን ሁሉንም እወስዳቸዋለሁ እያላት ነበር ለፍቅር እንግዲህ ከዚህ ቤት ያሉ ሴቶችን የእውነት ናኦል እንዴት ነው አሳምኖ በተለይ ሊዲያና ለምለምን መውሰድ የሚችለው ለምለምንና አደይን ነገር ግን ሊዲያስ እንዴት ነው ከዛ ነገር አምልጣ ራሷን ልታድን የምትችለው? ምክንያቱም አሁን ላይ ሊዲያ እያሰበች ያለችው ሞታለች ስለተባሉ እንደ ሞትኩ ነው የሚያስቡት። ማንም አያስበኝም፣ አልቀ ሰው ነው የሚቀመጡት እንጂ አይፈልጉኝም። ምክንያቱም በህይወት እንደሌለው ስለሚያቆያለች እንግዲህ ተስፋ በመቁረጥ ውስጥ ትገኛለች ማለት ነው። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። አደይ ድራማ እንግዲህ ዛሬ ተለቋል ማለት ነው። ከዚያ በፊት ግን እዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳስረሱ ማለት ነው። በዛሬው ክፍል እንግዲህ አደይ ድራማ ክፍል 49 ተለቋል። ማለት ነው በክፍል 48 ሁላችንም እንዳየነው ሊዲያ ከታገተችበት እንዳልተመለሰች እና እንዲሁም ሞተች የሚባል ዜና ተሰምቷል ማለት ነው። እና ኦል ቤት ውስጥ ሆኖ እንደሞተች ለሁሉም እያወራ ነበር። ነገር ግን ሊዲያ አልተገደደችም፣ አልሞተችም፣ ነገር ግን ታግታ ነው ያለች። ወደ ቤት ልትመለስ አልቻለችም። ዴቭ እንግዲህ ሞተች የሚባለውን ነገር ሲሰማ በጣም ተስፋ ቆርጦ አዝኖና ተክሶ ነበረ። ወይን ህቴን እንውጣ ዚ ቤት እያለችኝ እኔ ነኝ ሀሳብ መጠየቀኝን ነገር በሙሉ ስላላማለሁባት መሯት ነው የጠፋችው። በሌላ በኩል ደግሞ ማን የሆነ ወስዶ ያገዘብኝ ቴን እያለ እንግዲህ ጭንቀት ውስጥ ይገኛል ማለት ነው። በዚህ መሀል ነበር እንግዲህ ኤላና ባረኮት ፖሊስ ጣቢያ ሄደው ቸክ አድርገው የሞተችው ሴት ሌላ እንደሆነችና ሊዲያ እንዳልሆነች አረጋግጠው መጥተው የነገሩት። ዞሮ ዞሮ የሞተችው ሰው ሊዲያ እንዳልሆነች አወቁ እንጂ ሊዲያ የት እንዳለችና ምን ቦታ እንዳለች አያውቁም ማለት ነው። እንዲሁም ፍቅር እንግዲህ ሄዳ ቤዛን የት እንዳደረጋት ሊዲያ የት ነው ያለሽ? ንገረኝ እያለቻት ነበረ። እንግዲህ ቤዛም ያመጣሸው አንቺ ነሽ፣ ራስሽ አንቺ ናቁልን ጠይቂው እያለች እንግዲህ የነገረቻት ነበር ነገር ግን ከዚህ በፊት አንድ ቃል አምልጧታል በቃ ገሏታል ከዚህ በኋላ ሊዲ አትመለስም ብላ ነበር ይሄ ነገር ፍቅርን አጠራጥሯታል ታውቂያለሽ ወይ ማን እንደገደላት ማንስ ነገረሽ መሞቷን ማን ነው የገደላት እያለቻት ነበረ እንግዲህ ናኦል ሞቷል ስላላት እሷ ሞታለች ብላ ነው እያሰበች የነበረችው ነገር ግን ፍቅር ሊዲያ እንዳልሞተች ና በህይወት እንዳለች ለቤዛ ነግራታለች ማለት ነው። አሁን ላይ ቤዛ በትንሹም ቢሆን ተስፋ እየኖራት ነው ማለት ነው። ምክንያቱም ሊዲያን ገደልኳት ስትላት፣ እሷም ፈርታኔ ይገለኛል በማለት የማትፈልገውን ስራ እየሰራች ትገኛለች። ቤዛ እንዴት ነው ከዚህ ልጅ ከናኦል ወጥታ ያሰበችውን ነገር ልታሳካ የምትችለው? አሁን ላይ ናኦል በጣም እያስፈራራት ይገኛል። ነገር ከተናገረች እንደ ሊዲያ እንደሚያደርጋት እንግዲህ ቃል ገብቶላታል። ቤትም እንዳትወጣ ስላስጠነቀቃት አሁን ላይ እዚ ቤት መውጣት አልፈለገች። ምክንያቱም ባርኮትም ተመልሶ ስለመጣ እያስመሰለች አፍቃሪ መስላ እንግዲህ የምትፈልገውን ነገር ለመውሰር ጥረት እያደረገች ትገኛለች። እንግዲህ ቤዛ ይሳካላታል አይሳካላትም፣ በቀጣይ ክፍል ነው የምናየው። ናኦልስ ቤዛን እንዴት ነው አሳምኑ? እንግዲህ ቤዛን ምናልባት ናኦል ሊሸውዳት ይችላል። ምክንያቱም በተለያየ ነገር አሁን ላይ እየተቀራረቡ ነው። በአንድ ላይ እንስራ አንተ እኔን አግዘኝ እኔም አንተን ላግዘኝ እየተባባሉ ይገኛሉ። ቤዛ ብቻ ሳትሆን ፍቅርንም በእርግጠኝነት ሸውዶ ይወስዳታል ነው ብዬ የማስበው። ፍቅር እንግዲህ ለአደይና ለምለምለም ያመጣችው ለእሷም ሳይሆናት አይቀርም ብዬ ነው የማስበው። ምክንያቱም ናኦል በባለፈው ክፍል እንዳያችሁ ቀስ በቀስ ፍቅርም አይቀርላትም እያለ ነው እንግዲህ ለቃቅሞ ሴቶቹን በሙሉ ወስዶ እንዳይጨርሳቸው እኔ ስጋቴ ነው። ነገር ግን ሊዲ ያለችበት ከታወቀ ና ከዛ ከወጣችበት እስር ከፈታች ከተፈታሽ ከወጣች ናኦል አለቀለት ማለት ነው። ሌላ እንግዲህ ኤላና ለምለም ፍቅራቸውን እንግዲህ እያጣጣሙ ይገኛሉ። አንድ ላይ ሆነው እያወሩ ነበረ። ባለፈው እንግዲህ ቤዛ ከና ኦልጋ ለምለም እየተቀራረበች እንደሆነ ብዙ ጊዜ እያሳለፈች እንደሆነ ነግራው ነበረ። ይህን ነገርም ለማረጋገጥ እንግዲህ እራሷን ለምለምን እና ኦልጋ እየተቀራረብሽ ነው? ሌላ ነገር ጀምረሻል? ብዙ ጊዜ ማሳለፍ ጀምረሻል? ምንድን ነው ንገርኝ እያለ እንግዲህ በጥያቄ እያፋጠጣት ነበር። ለምለም ግን ምንም አይነት ነገር እንደሌለና ቤዛ አውቃ እየዋሸችው እንደሆነ አስረድተዋለች። እንዲሁም ደግሞ ስራ ስር እያሉ እየጨቀጨቋት እንደሆነ ከዛ በፊትም እየነገሯት እንደነበረ አሁን ላይ ደግሞ ቤዛን እንደዚህ ብለው አባ ብለው እንደወሰዷት ደኤላ እየነገሯት ነው ለምንድነው ለፖሊስ ያላመለከታችሁ ታዲያ እሱ እንደሆነ እያወቃችሁ ለምን ዝም አላችሁ የሚል ጥያቄ ለምለምለም ጠይቋት ነበር እርግጠኛ ባልሆንበት ነገር ላይ ፖሊስ ጣቢያ ሄዶ ለማመልከት ትንሽ ስለከበደን እንጂ ጠርጥረነዋል እያሉ ነበረ አሁን ላይ ሁሉም ናቆልን ጠርጥረውታል ስለዚህ ተከትለው ሄደው እየት እንዳለች ዲዱን ሊያስጥሯት ይችላሉ ነገር ግን አረቡ ከዛ ቤት አውጥቶ ከወሰዳት ደርሰው፣ ከተሸጠች ምናልባት ላያገኟት ይችላሉ። እኔ ግን ሊዲያ ባለመሞቷ በጣም ነው ደስ ያለኝ። እንግዲህ ቀጣይ ክፍል ምን እንደሚፈጠር እየገመታችሁ እስከዛው ባይ ባይ